አሉሽ ሰሳቱ እባክሽ አያቶች አሉሽ። የቅርብ ዘመድ ዘመድ ማን አለሽ? ይህን ሁሉ አመት ከማን ጋር ነው የሚሆንሽ? ማነኝ ነው እንዳመትሽ ነው። ጮክ ብለሽ ተናገድ። ይህ አሁን ምርጫ አሰጥሻለሁ። በደንብ ምረጭ። አስመርጥሻለሁ ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከምሞትና ከምሄድ የትኛውን ትመርጫለሽ? አልመለስም እዚህ በኋላ ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው ለአእምሮዬ እረስቼ ነው። አስራ አንድ አመት ምን ሰርቼ እንዴት ስንት ጊዜ ከራሴ ጋር እየታገልኩ ስንቴ እራሴን ላጠፋ ስንት ጊዜ ታገይ እዚህ ሜዳ እንዳደረስኩሽ ታውቂያለሽ? ታውቂያለሽ አታውቂም? ስለዚህ አስራ አንድ አመት አስራ ሁለት ምናምን አመት ለዛች ለከንቱ ሴትዮ አባትኛለሁ። ገብቶሻል? ለራሴ አንድ ቀን ለእኔም አንድ ቀን ይኖረ ሰው የለም። ስለዚህ እጫሽን አሁን በስተፈከል አስበሽበት ምግብ ለአንቺም የተሻለ ነው የሚሆነው ሁልጊዜ እንደዚህ እየተሳቀሾ ከምትኖሪ በቃ እንዲህ ቁርጡን ያወቅነው ል እኔ ከአንቺ ባነሰ እድሜ ነው ለሰው የተሰጡ። በስምንት ዓመቴ ነው ለሰው የተሰጡ። እስከ ስምንት ዓመቴም ካበላውበት ያልበላውበት ጊዜ እየበለጠ ማለት ነው ሊያፈርበት አይፈቅድም አይፈቅድ ብለኛል። ከአስራ አንድ አመት እኔ አፈር አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሄድ፣ ወይስ ይሄንኑ በረኪና አሁኑኑ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ። ሲሆኑ ወይ ሴሚናር እንደምታውቂ ለመጨረሻ ጊዜ የትልልቅ ሰዎች ነው ሲወሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም፣ ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ስትጀመርኛ የእግዚአብሔር ፍጦች እግዚአብሔር አይደለም እኛ ዝም ብለን ዝም ብለን ወፍ ዘራሾች። ፈጣሪ የለም፣ እኔና አንቺ ፈጣሪ የለም። እግዚአብሔር የሚባል ነገር የለም። ሲጀመር ሲጀመር ማለት ነው እኛ ህይወት ውስጥ የለም አያውቅም። እግዚአብሔር ቢኖር ኑሮ በዚህ ልክ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደኩ ነበር። በዚህ ልክ ይህን ሁሉ እንደ አመት እንደዚህ ሲሆን አንድ ድጋፍ ባላጠው ነበር። እኔ ያለ አባት አድጌ ያለ አባት አንቺ ያለ አባት ባልሰጠኝ ነበር። እግዚአብሔር እግዚአብሔር የለም ቁስል የሚደሰት ነው። በሰው ህመም የሚደሰት ነው። በሰው ባ የሚጣጠብ ነው። እኛ ያለን አምላክ ይሄ ነው። በእኔ ለቅሶ የሚስቅ ነው ያለው። በእኔ ህመም የሚስቅ ነው ያለው። በእኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው እንጂ እንደዚያ አይነት በአውሬ በአውሬ አባት ተወልጄ ከእንዳንቺ ደግሞ አውሬ አባት ልጅ ልጅ ይሄን ሁሉ አመት ብቻዬን እንደዚህ ባልኖርኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩኝ ነበረ። እንዲህ ዋጋ ቢስ ሴት እንደሆንኩ ባላደረጉኝ ነበረ። ልፋቴን መና ባልከተቱት ነበር። አሁኑ ነው ፊትሽ። ታፈጆ ለጠጣው ወይስ ለሄድ? በቃ እየጠየቅኩሽ ነው። ምረጭ። እኔ ልጅ ነገ ጠዋት ከሁለት አንዱ ነው። በቃ ዛሬ መጨረሻ ነው የምታይኝ፣ ፊትዬ መጨረሻ ነው። በቃ እኔ የምማይሽ መጨረሻ ነው። ተናገሪ። ማለት ጊዜ የለኝም ተናገሪ እ ማሊ ተናገሪ እ ምን ጮክ በይ።